ማስታወሻ ደግሞ ጀንተል የሆነ ሱፍ ይዘሽ ትመጫለሽ። አመጣለሁ አመጣለሁ። ኧረ ለምን እኔ እኔ

ምስል ይባል ድርሱ ምን ነገር ግሬው ወጥ ማለት ነው። በምታዩት ሁሉም ነገር ቅናሽ ነው። እዚህ ጋር ያለ አሪፍ ቦታ ነው ብሎ እንደውም እኔ ከማውቀው ገበያ ይልቅ ሌላውኛው ገበያ ነው ወጣ ይላል። የት ስለሆነ አንዳንድ ነገሮችን መሸማመት አለብኝና ስለምሸማመት ይወዬ ደግሞ አብረን እንሸምታለን ብሎኝ ነው እዚህ የመጣውትኝና እስኪ አብረን እንግዲህ የምንገዛቸው ነገሮች ብዙ ነው። ለመንከራተት ተዘጋጅተዋል እኔ ዝግጁ ነው። አዲስ አይደለም ለእኔ ለእኔ እኔ ለመንገራት በደንብ ተዘጋጀች አለው። ዶሮ እንገዛለን፣ ሽንኩርት፣ ምኑ ቅመማ ቅመሞች ምናም። እኔ እዛ ሂጅ ሀገሬ እንዲናፍቀኝ አልፈልግም። ማልገዛው ነገር የለም። ከዚህ እየገዛው እልክልሻለሁ። እንደዛም ይቻላል፣ ግን እኔም መግዛት አለብኝ። እንገዛለን። እስቲ ውስጥ ገብተን ሁሉንም ነገር አይተን ውስጥ ገብተን ደግሞ በደንብ እናየዋለን። ቤተሰቦች አብራችሁን ሆኑ እንግዲህ። እስቲ የሀገራችንን እናንተም ከሀገር ውጭ ያላችሁት የሀገራችሁን ድባብ ያሉትን ገበያዎች ምናምን ነገር ያው በዓል የለም ግን በዓል የሚመስሉ ሰው ውክብ ውክብ እያለ ነው፣ የገበያ ቀን ስለሆነ ዛሬ አሪፍ ነው። እስትዮ ደግሞ ክርክር ላይ እንዴት ነው? ጥሩ ጥሩት ትከራከራለህ። ሴጣን አስማምቻ አላስጠምቅም ብለሽ ነው። በጣም ስከራከር ነው አሳምናለሁ። እርግጠኛ ነኝ አሳምናለሁ። ችግር የለም። እሺ አሳምናለሁ ብለ እንግዲህ ፋሚሊዎች እንግዲህ ከኔና ከሱ በክርክር ማን እንደሚያሳምን እናያለን። አብራችሁ ነው ምን ልግዛ

ያው በሺ ሶስት እንዴት ነገረችኝ? አንቺ እሺ ሺ ሶስት አምሳ አ እኔ ይከራከረ ይከራከር በደምብ ቄጤማ ሲያምረኝ መቼ እዛ ቄጤ የማገኛለሁ ብሎ ማሰብ ከባድ ነው።

እስካሁን ደስ ነው የተከራከርኩት። አንድ የተከራከርኩበት ነገር ተናገር። አይኔ ከአሁን በኋላ ለምን ገና ላይ እርግጠኛ ነህ? ቅድም አሁን ፈልግ ግን ዋጋ በእንቁላል ዋጋ ዶሮ ግዛልኝ። አይ አንድ ብር ዶሮ ዶሮ እኔ ደግሞ ሴት ስለው እሱን አውቃለሁኝ። እሱን ቢያንስ እኔ ላሳውቅ። እሺ

አንድ አይነት ናቸው። ጥቅ አስራ አራት አድርገህ

ያው ልጆቹ ምን ላይ እንዳለ ጸሎት አደረግልሻለሁ። መጥቶ ይነግሩኝ ይነግሩታል። ማስታወሻ ደግሞ ጀንተል የሆነ ሱፍ ይዘሽ ትምጫለሽ። አመጣለሁ አመጣለሁ። ሰላም። ሁሉ ጥሩ ሰውን ያጋጠምኝ። ወዴት እንሂድ? ማጠቢያ ለው የሚንገዛለን፣ ቅመማ ቅመም እንገዛለን። እስካሁን አልተከራከረም አ እኔ የምልህ አድርገህ ታዲያ። እኔ ሰው ግባባለሁ፣ አንተ ሰዓት ትግባባ ዝምተኛ ትመስላለህ። ቃጠሎ

የአምሳ የሰላሳ እና የስንት ነው?

እንቁላሊቱ ሌላ ደህና ቦታ ዋጋ ነው። ከሰፈር ለማሳደስ ነው በዚህ

ብቻውን አንድ ላይ የፈለኩት አይደለም። ቀነስ ቀነስ ቀነስ የሚል የለውም። አንድ ትልቅ፣ አንድ መካከለኛ፣ አንድ ትንሽ። ይቺ ልጅ ጎጆ ልትወጣ ነው። ከሀገር ነው ልትወጣ ያሰበችው።

በጣም በጣም ከቡና ጋር በጣም በቃ ደስ የሚል ነገር ነው። ታውቃለህ ቤት ላይ ጨስ ጨስ ጨስ ጨስ ጎል ብሎ ጨስ ደስ የሚል ነገር በጣም ይደብልክ። የስንት ነው ያለው? አምሳ አርጉልኝ። በጣም በጣም ነው የደከመኝ። የለም ከራ ከራ ላይ ያለ ተኝቷል እንደምታዩት ከሆነ እና ቤተሰቦች፣ ከምላችሁ በላይ እናንተ ካያችሁት ውጭ ራሴ የገዛ ነው እቃ፣ ግማሹ ላይ ተሰቅሏል፣ ግማሹ ታችን ያሉ ዶሮ ደግሞ ፋሚሊዎች ቀጣይ ደግሞ ፓርቲቱ እንደሚኖር ይህን ቪዲዮ እንዳትጠራጠሩ በጉጉት ጠብቁ። ምክንያቱም የሆንና ሽንኩርት አስልጠዋለሁኝ እና እስቲ የሚያምራ ይሉ ይደል ነው። ጎበዝ ነው ልጁ። ሙያ ላይ የሚለውን ነገር በደንብ አድርገን እናያለን። እኔ በፊት እኔ የምገዛው

እኔ ግብዣ አልጠላም፣ ካልገኝ ግብዣ አልጠላም። እንደ አሁን ምሳዬን እበላለሁኝ። ፋሚሊዎች ከእናንተ ጋር እንግዲህ ፓርቲቱን እንቀጥላለን። ፓርቲቱን በጉጉት ጠብቁን፣ ምክንያቱም ሎራ የምንሰራበት ነው። የእኔ ሙያ ይፈተናል፣ የዚህ ልጅ ሙያ ይፈተናል። ከሁለት አንዳችማ እንደምናሸንፍ አይታወቅም። እስከዛው ግን ሰላም ነው።